ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰማ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተ እናደርሳለን። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ እግር ኳሳዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር የተያዘም ዛሬ በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለው። እናንተን ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና ና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። የዓለም ክለቦች ዋንጫም እየተደረገ ይገኛል። የእነሱንም ጨዋታዎችና የጨዋታ ውጤቶችን ጭምር እንጠቆም እናደርጋችኋለን። አብራችሁ ይነት ቆዩ። በአክብሮት ጋብዛለው። ፏድ ባሩ ፕሮግራሙን እየመራው ከናንተ ጋር ቆይታን የማድረግ ይሆናል። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እንታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁ ይቆዩ። የሀገር ውስጥ አንድ ጉዳይን በማንሳትን ጀመረ የኢትዮጵያ ፕሪምየር ሊግ የተደረገ ጨዋታ አለም ዛሬ ረፋድ ላይ የተደረገ አንድ መርሃ ግብር ነው። እንግዲህ የኢትዮጵያ ፕሪምየር ሊግ የተለያዩ ጉዳዮችን እያስተናገደ ይገኛል። በተለይ ደግሞ ሻምፒዮኑ ከተለየ በኋላ እንግዲህ አሁን ላይ ላለመውረድ የሚደረገው ትግል ነው በትልቁ ጉጉት ውስጥ የገባውም። ዛሬ ደግሞ አንድ ጨዋታን ቀጥሎ አስመልክቶናል። በኢትዮጵያ ፕሪምየር ሊግ ሰላሳ አምስተኛ ሳምንት መርሃ ግብር ሲዳማ ቡና ከአርባ ምንጭ ከተማ ጋር እያደረጉት ጨዋታም ዜሮ ለዜሮ በሆናቸው ውጤት ነው ያጠናቀቁ ሲዳማ ቡና ያለፉትን አራት ጨዋታዎች ማሸነፍ አልቻለም። በሁለቱ ተሸንፈዋል። ሲዳማ ቡና አርባ ስምንት ነጥብ እንዲሁ ደግሞ አርባ ምንጭ ከተማ አርባ አራት ነጥቦችን ሰብስቦ አስረኛ ደረጃ ላይ እየተቀመጠ ቡድን ሆኗል። በቀጣይ ማክሰኞ ፋሲል ከነማ ከሲዳማ ቡና እንዲሁ ሀዲያ ሆሳዕና ደግሞ ከአርባ ምንጭ ከተማ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ አሁን ላይ ወደ መጠናቀቁ እየተጓዘ ይገኛል። እንግዲ ዛሬ ረፋድ ላይ አንድ ጨዋታ ተደርጓል። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ናፖሊ ከስልክ ጥሪ ባለፈ ለዳርዊን ኑነስ ከባድ ቀጥተኛና ተጨባጭ የሆነ ድርድር ውስጥ ገብተዋል የሚል መረጃ ነው አሁን ላይ እየወጣ የሚገኘው። በዝውሩ ጉዳይ ላይም በደንብ ጠንክረው እየሰሩ እንዳሉ የሚያሳዩ መረጃዎች እየወጡ ነው። ናፖሊ በፉክክር ውስጥ ብቸኛው ክለብ ግን አይደለም። ከሳዑዲ አረቢያ ጨምሮ ሌሎች ክለቦችም እንዲሁ ይገኙበታል። በአጭሩ ግን ይህ ዝውውር ቀላል አይሆንም ተብሎ ነው የሚታሰበው። ነገር ግን ናፖሊ ይህንን ለማድረግ እየሞከረ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ ናፖሊ አሁን ላይ በይፋ ትልልቅ ተጫዋቾችን ለማስፈረም ሙከራዎችን እያደረጉ ነው። ከዚህ በፊት እንግዲህ የማንቸስተር ሲቲውን ኬቨን ደብሮይናን ማስፈረማቸው ይታወሳል። አሁን ደግሞ በአጥቂ መስመር ላይ ዳርዊን ኑኔስን ለማስፈረም እንቅስቃሴዎችን እያደረገ ነው። የሲቲው ጃክ ግሪሊሽንም ለማስፈረም እንዲሁ ፍላጎቶች እንዳላቸው ጭምር ይገለጻል። ና ራሳቸውን በደንብ ለማጠናከር ሙከራዎችን እያደረጉ እንዳለ ነው እየተመለከትን የምንገኘው የኔፕልሱ ክለብ ናፖሊ የአንቶኒዮ ኮንቴ ቡድን በቀጣይ የውድድር አመት በአውሮፓ ቻምፒየንስ ሊግ ላይም ትልቅ ተፎካካሪ ለመሆን ፍላጎቶች እንዳሉት ይገለጻል። በዚህ ውድድር ዓመት በጣሊያን ሴሪኤ የስኩዴቶ ሻምፒየን እንደነበር እናስታውሳለን። በቀጣይ ደግሞ በአውሮፓ ቻምፒየንስ ሊግም ትልልቅ ፉክክሮችን ማድረግ እንደሚፈልግ ጭምር ነው ዘገባዎቹ ያሳዩትም። ሊቨርፑሎች የኒውካስል ዩናይትዱን አጥቂ አሌክዛንደር ኢሳክን ማስፈረም እንደሚፈልጉ የሚያሳዩ መረጃዎች እየወጡ ይገኛሉ። ሊቨርፑሎች እንግዲህ አሁንም ቢሆን ይህንን ተጫዋች ማስፈረም ፍላጎት አላቸው። ነገር ግን ከኒውካስል ዩናይትድ ይለቃል ተብሎ አይጠበቅም። ይህ ተጫዋች ኒውካስል ዩናይትዶች በሚቀጥለው የውድድር ዓመት በአውሮፓ ውድድር ላይ በአውሮፓ ቻምፒየንስ ሊግ ውድድር ላይ ይገኛሉ እና እንግዲህ ወሳኝ የሚባሉ ተጫዋቾቻቸውን በጭራሽ ይለቃሉ ተብሎ አሁን ላይ አይጠበቅም። በዝውውር መስኮቱ ላይ እንግዲህ ትልልቅ ተጫዋቾቻቸው ጥያቄ ቀርቦላቸው ነበር እነ አንቶኒ ጎርደን፣ ብሩኖ ጉማሬሽ ከዛ በተጨማሪ እንዲሁ አሌክዛንደር ኢሳክም ጭምር በትልልቅ ክለቦች ጥያቄ ቀርብላቸው ነበር። ነገር ግን አሁን ላይ የመልቀቅ ዕድላቸው በጣም ጠባብ እንደሆነ ነው የሚገለጸው። ምክንያቱም ይሄ ቡድን በቀጣይ የውድድር ዓመት በትልልቆቹ ውድድሮች ላይ ጭምር አለና ስለዚህም የውድድር ላይ እንግዲህ በትልቁ ለመካፈል ደግሞ አሁን ላይ ይህንን ተጫዋች በፍጹም መልቀቅ እንደማይፈልጉ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። እንግዲህ ሊቨርፑሎች ግን አሁንም ፍላጎታቸው እንዳለ ነው። ከዛ በተጨማሪ ግን የሁጎ ኤኬቴኬንም ጉዳይ በቅርበት እየተከታተሉ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ የሜሎስ ኪርኬዝን ጉዳይ ነው። የሚሎስ ኪርኬዝ ጉዳይ አሁን ላይ ከሊቨርፑል ጋር በደንብ እየተነሳ የሚገኝ የዝውውር ጉዳይ እንደሆነ በተደጋጋሚ እየሰማን እንገኛለን። ሚሎስ ኪርኬዝ ለሊቨርፑል ለመፈረም ሶስት ትልልቅ ክለቦችን ጥያቄ ጭምር ውድቅ እንዳደረገ እየተገለጸ ይገኛል። ቦርንመስ ከሚሎስ ኪርኬዝ ዝውውር በትንሹ አርባ አምስት ሚሊዮን ፓውንድ ይፈልጋሉ። ነገር ግን ባለፈው ዓመት ከቦርንመስ ሊቨርፑልን እንግዲህ የተቀላቀለው ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ዋጋውን አስቀንሳለሁ ብሎ እንግዲህ ተስፋ አድርገው እየተንቀሳቀሰ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት ቦርን መዞች እንግዲህ የሚሎስ ኬርኬዝን ተተኪ ማስፈረማቸውን ይፋ አድርገዋል እና በቀጣይ ኬርኬዝን ይለቁታል ተብሎ ነው የሚጠበቀው። ሊቨርፑሎች የቦርንመዙን መዙን የግራን መስመር ተከላካይ ሚሎስ ኬርኬዝን በዚህ ሳምንት ለማስፈረምም ተዘጋጅተዋል። አሁን ላይ የሚፈቱ ጉዳዮች አሉ። ነገር ግን ከ አርባ እስከ ሀምሳ ሚሊየን እንግዲህ ፓውንድ ድረስ መካከል ያለው ፓኬጅም አሁን ላይ የላቀ ደረጃ ላይ ይገኛል። እናም ድርድሩ አሁንም ክፍያው እንዴት እንደሚዋቀር ላይ ያተኮረ ብቻ እንደሆነ ነው የሚገለጸው። ይህንን ዝውውር እንግዲህ እንደሚያጠናቀቁ ነው እየተገለጸም የሚገኘው። ፍሎሪያን ቨርትስ የህክምና ምርመራውን አርብ ያደርጋል የሚል መረጃ ደግሞ እንዲሁ ወጥቷል። ፍሎሪያን ቨርትስ ምርመራውን አርብ ያደርግ እንጂ ከዛ ቀደም ብሎ ግን ወደ እንግሊዝ እንደሚገባ መረጃዎች ያሳያሉ። ስለዚህ ሊቨርፑሎች እነዚህን ሁለት ዝውውሮች በቅርቡ ያጠናቅቃሉ ተብሎ ይጠበቃል። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተና ድርስ ከወደ ፖርቱጋል እየተሰሙ በሚገኙ መረጃዎች መሰረት አርሰናል ቪክተር ዮከርሽን ለማዘወር የነበረውን እቅድ መተውን እንግዲህ ትናንትናም ጭምር ሲዘገበ የነበረ ጉዳይ እንደነበር ገልጸንላቸዋል። አሁን ላይ በዝውውር ጉዳዩ ላይ ግን አርሰናሎች የተለያዩ ተጫዋቾችን በተለይ በአጥቂ መስመር ላይ ለማስፈረም ሙከራዎችን ማድረጋቸው አይቀሬ እንደሆነ ነው የሚገለጸው ምንም እንኳን ስዊድናዊውን አጥቂ የቀድሞ አለቃ እንግዲህ ሩበን አሞሪም ወደ ማንቸስተር ዩናይትድ እንዲቀላቀል የዝውውር ጥያቄ ቢያቀርብለትም ተጫዋቹ ግን አሁን ላይ መዞር እንደሚፈልግ የተናገረው ወደ አርሰናል ነበር። አርሰናልም ከዚህ ዝውውር ራሱን ማግለሉን ይፋ አድርጓል። በዚህ ሳምንት መጀመሪያ ላይ ታላላቅ ሚዲያዎችን እንዳስነበቡት በአርሰናልና በቪክተር ዮከርሽ መካከል እንዲሁ ደግሞ መልካም የሚባሉ የዝውውር ውይይቶች ተካሂደው ነበር። ነገር ግን ስፖርቲንግ ሊዝበን ለአጥቂው ዝውውር ሰማኒያ አምስት ሚሊየን ፓውንድ የመልቀቂያ አንቀጽ ውሉ ላይ እያለው በመሆኑ ስፖርቲንጎች እንግዲህ በያዙት ግትር አቋም ተጫዋቹንም ሆነ የሰሜን ለንደኑን ክለብ ተወካዮች አበሳይተዋል። አርሰናል ለቪክተር ዮከርሽ ዝውውር ይፋዊ የሆነ የመጀመሪያ የዝውውር ጥያቄያቸውን የ55 ሚሊየን ፓውንድ እና እንዲሁ ደግሞ ሁለተኛ ጥያቄያቸውን ሰባ ሚሊዮን ፓውንድ ቢያቀርቡም ያቀረቡት የዝውውር ዋጋ ግን ሁለቱም በክለብ ደረጃ ውድቅ እንዳደረጉት ጭምር ነው እየተገለጸ የሚገኘው። አሁን ላይ እንግዲህ ሚኬል አርቴታና የአርሰናል የዝውውር ቡድን በቀጣይ አመት ፊት መስመሩን የሚመራውን አጥቂ ምርጫቸውን እየገመገሙ ይገኛሉ። የመጀመሪያው ምርጫ ቤንጃሚን ሼስኮ እንደሆነ ነው የሚነገረው። ከዛ ቀጥለው ደግሞ ቪክተር ዮከርሽ ይመጣል። ሌሎች እንግዲህ ተጫዋቾችም አሁን ላይ በአርሰናል እቅድ ውስጥ አሉ። የአስተን ቪላው ኦሌ ዋትኪንስም ስማቸው እንግዲህ ከአርሰናል ጋር ስሙ ከአርሰናል ጋር እየተያዘ ነው። የአስተን ቪላውን ኦሌ ዋትኪንስን ለማስፈረም ፊታቸውን ወደ እሷ አዙረዋል የሚሉ ደግሞ ዜናዎች ሊወጡ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ይህንን ተጫዋች ለማስፈረም ሙከራዎችን እንግዲህ ሊያደርጉ እንደሚችሉ የሚያሳዩ ዘገባዎች ናቸው የወጡት። ነገር ግን ቀዳሚ ፍላጎታቸው የአረብ ለብዚሹን አጥቂ ቤንጃሚን ሸስኮ ማስፈረም ነው። ዋጋው አሁን ላይ እንግዲህ የተጫዋቹ የገበያ ዋጋ ውድ የሚባል አይደለም። ነገር ግን አጥቂውን ለማግኘት ባየር ሚኒክ፣ አልኪላል እንግዲህ እነዚህ ክለቦች ቤንጃሚን ሸስኮን ለማስፈረም ፍላጎት አላቸው። ተጫዋቹ በተለይ በሚኬል አርቴታ ና በአርሰናል ባለፉት የዝውውር መስኮቶችም ሲፈለግ የነበረ ተጫዋች ነው። በዚህ ዝውውር መስኮት ብቻ ይህንን ተጫዋች ለማስፈረም እየተንቀሳቀሱ አይደለም። ባለፉት የዝውውር መስኮትም ስሙ ከአርሰናል ጋር በደንብ ሲነሳ ነበር። ተጫዋቹ ደግሞ በአውሮፓ ውድድሮች ላይ መቆየትን ምርጫውን እንደሚያደርግ የሚገለጻል። ይህ ስሎቬኒያ ቢያጥቂ ለረጅም ጊዜ በቡድን ውስጥ ማገልገል የሚችል እንግዲህ ታዳጊ ኮከብ እንደሆነ ይገለጻል ና አርሰናል በቅርቡ አንድ ተጫዋች አስፈረም እንቅስቃሴዎችን ማድረጉ አይቀሬ እንደሆነ ጭምር ነው የሚያሳየው። ነገር ግን ኦሊ ዋትኪንስን በዝርዝራቸው ውስጥ ሊኖር እንደሚችል የሚያሳዩ መረጃዎች ደግሞ እየወጡ ነው። ከማንቸስተር ዩናይትድ ጋር የዝውውር ጉዳዩ ጋር እንግዲህ አሁን ላይ የቀረው ቪክተር ዮከርሽ እንዲሁ አርሰናልም ደግሞ ከዚህ ዝውውር ራሱን ማግለሉን ተከትሎ ዩቬንቱስ ይህንን ተጫዋች ለማስፈረም ኢላማ አድርገውታል። ዩቬንቱስ የአርሰናል ኢላማ የሆነውን ቪክተር ዮከርሽን ለማስፈረም ና ከአርሰናል ጋር ፉክክር ውስጥ ለመግባትም ዝግጁ መሆናቸውን ከወደ ጣሊያን እየወጡ የሚገኙ መረጃዎች ያሳያሉ። ዩቬንቱስ ይህንን ተጫዋች የማስፈረም እቅዶች እንዳሉት ነው የተነገረው። አርሰናል ለኒኮ ዊሊያምስ እንዲሁ ባርሴሎናም ሆነ አትሌቲክ ቤልባው ጋር ሊመጣጠን የማይችል ከፍተኛ የሆነ የተጣራ አመታዊ ደሞዝ ዘጠኝ ሚሊዮን ዩሮ የሚያስገኝለትን ኮንትራት ሊያቀረቡለት ተዘጋጅተዋል፣ የሚል መረጃ ደግሞ ስፖርት እያወጣ ነው። ተጫዋቹ ልቡ ምንም እንኳን ወደ ባርሴሎና ማምራት ቢሆንም ባርሴሎና በፋይናንሻል ጉዳዮች ላይ ያስፈርመው ይችላል እና አርሰናሎች አሁንም በንቃት ይህንን ዝውውር እየተከታተሉ እንደሚገኙ ዘገባዎች ያሳያሉ። አርሰናል ይህንን ተጫዋች ለማስፈረም አሁንም ትልልቅ ገንዘቦችን ጭምር ለማቅረብ እየተዘጋ እንዳሉ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድን ደግሞ እንመልከት። ብሪያን ኤምቤሞ ለሁሉም አካላት ወደ ማንቸስተር ዩናይትድ ብቻ መዘዋወር እንደሚፈልግ ግልጽ አድርጎ ተናግሯል የሚል መረጃ ማንቸስተር ኢቨኒንግ ኒውስ አውጥተዋል። አሁን ላይ እንግዲህ ቶትናም ሆትስፐርስም እዚህ ተጫዋች ላይ ፍላጎት እንዳላቸው ይገለጻል። ነገር ግን እንግዲህ ብሪያን ኤምቤሞ አሁን ላይ ሊዘዋወር የሚችለው ወደ ማንቸስተር ዩናይትድ ብቻ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ ልቡ አሁንም በማንቸስተር ዩናይትድ ላይ እንዳለ ብቻ ነው ዘገባዎቹም እየጠቆሙ የሚገኙትና ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ትልቅ እድል አለው ተብሎ ነው የሚነገረው። አማካይ ለማስፈረም በክረምቱ ቅድሚያ የሚሰጠው ጉዳይ አይደለም። በማንቸስተር ዩናይትድ ቤት ሌሎች ቦታዎችን ለማጠናከር ነው በትልቁ እንቅስቃሴ የሚደረገው። በተጨማሪም ደግሞ አማካይ ቦታ ላይ ተጫዋቾችን ለማስፈረም ተጨማሪ በጀት እንደሌለ ጭምር የሚያሳዩ መረጃዎች ይወጣሉ። ነገር ግን ለቦታው የሚድልስ ቦሮውን ሃይደን ሃኬን እና የሰንደርላንዱን ክሪስ ሪግን ለማንቸስተር ዩናይትድ ተመራጭ ተጫዋቾች ሊሆኑ እንደሚችሉ ግን የሚያሳዩ መረጃዎች ይወጣሉ። ነገር ግን ዋነኛ ቦታ አይደለም። በዚህ የክረምት የተጫዋቾች የዝውር መስኮት ማንቸስተር ዩናይትድ ይህንን ቦታ ለማጠናከር ያን ያክል እንግዲህ በትል ሊያስፈልቆ የሚፈልገው ቦታ እንዳልሆነ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። ምንም እንኳን ጭምጭምታዎች ቢኖሩም በዚህ ክረምት የተጫዋቾች የዝውውር መስኮት አንድሬ ኦናና ዩናይትድን ይለቃል ተብሎ አይጠበቅም። አሰልጣኝ ሩበን አሞሪም ከካሜሮናዊው ግብ ጠባቂ ጋር ያላቸው የስራ ግንኙነት እጅጉን ጥሩ እንደሆነም ይነገራል እና ግብ ጠባቂው በቀጣዩ የውድድር ዓመትም በማንቸስተር ዩናይትድ ማሊያ ሊመለከቱት እንደሚችሉ ጭምር ነው ደጋፊዎች እየተገለጸ የሚገኘው ሳሙኤል ሎሃረስት እንዳጋራው ከሆነ ተጫዋቹ ከአሰልጣኙ ጋር ያለው ግንኙነት በክለቡ እንዲቆይ ሊያደርገው እንደሚችልም ጭምር እየተገለጸ ይገኛል። ዩናይትዎች በዚህ የክረምት ተጫዋቾች የዘውር መስኮት አጥቂ ማስፈረማቸው አይቀሬና አጥቂም እንግዲህ የሚፈልጉ እንደሆነ ምንም ጥያቄ የሌለው ጉዳይ ነው። ታዋቂና ተአማ ነት ያለው ዘ አትሌቲክ የተባለው ጋዜጣ ደግሞ ማንቸስተር ዩናይትድ በገበያው ላይ ሆነም አጥቂ ለማስፈረም ጥረቱን እንደቀጠለ ነው እየገለጸ የሚገኘው። በዚህም ደግሞ ዘ አትሌቲክ ፖርቱጋላዊው አሰልጣኝ ሩበን አሞሪም የሚፈልጉት የዘጠኝ ቁጥር ተጫዋች የተለያዩ መስፈርቶችን ማሟላት እንዳለበት ነው ለመልማይ ቡድን አባላት ማሳወቃቸው የተነገረው የመጀመሪያው መስፈርት ተጫዋቹም በቁመቱ ደረጃ ረጅም ሊሆን እንደሚገባ የተገለጸ ሲሆን፣ ፊቱን አዙሮ ከቡድን አጋሮቹ ጋር መጫወት የሚችል መሆን ይኖርበታል ተብሎ ተነግሯል። ቀጥሎ የሚመጣው ተጫዋቹ በፊት መስመር ላይ የሚያግዙትን የመስመር አጥቂዎች የተጋጣሚ የመሀል ተከላካዮችን ፕረስ እንዲያደርጉ የሚያስችልና እድሎችን የሚፈጥር መሆን አለበትም ተብሏል። በሶስተኛነት የተቀመጠው መስፈርት ደግሞ እጅጉን ፈጣንና የተጋጣሚ ተጫዋቾችን ትተው የሚሄዱ ስፔሶች ባለው ፍጥነትም ተጠቅሞ ግቦችን ማስቆጠር መቻል ያለበት ነው። በአራተኝነት አጥቂው ኳስን አክርሮ መምታት የሚችል እንዲሁ ደግሞ ሃፍ ቻንስን ወደ ጎል መቀየር የሚችል ተጨማሪ ግብ ጠባቂን አልፎ ማስቆጠር የሚችል አይነት ተጫዋች እንዲሆነም ፍላጎት አላቸው የሚል መረጃ ነው። በማንቸስተር ዩናይትድ የአጥቂ ፍላጎት መስፈርት ዙሪያ ሀሳቦች እየተሰነዘሩ የሚገኙት ሪያል ቤቲስ አንቶኒን ከማንቸስተር ዩናይትድ ለማስፈረም ጥያቄ ማቅረቡ ተሰምተዋል። የስፔኑ ክለብ ብራዚላዊውን ተጫዋች ለማስፈረም ሃያ ሚሊዮን ዩሮ ማቅረቡም ነው እየተገለጸ የሚገኘው። በተጨማሪም ማንቸስተር ዩናይትድ ከወደፊት የተጫዋቹ ሽያጭም ሀምሳ በመቶ የሚሆነውን የዝውውር ሂሳብም እንዲካፈል የሚደረግበት ስምምነትም በመሀል ሊካተት እንደሚችል ይነገራል። በውሰት ወደ ሪያል ቤቲስ አቅንቶ እጅግ አስደናቂ ጊዜን አሳልፈዋል። አንቶኒ አሁንም እንግዲህ በማንቸስተር ዩናይትድ የመጫወት የአንድ አክል ፍላጎት የለውም። ማንቸስተር ዩናይትድም ይህንን ተጫዋች ይዞ የመቀጠል ፍላጎት የላቸውም። ተጫዋቹ እንደሚሸጥ ነው በርካቶች ግንብቶቻቸውን እየሰጡ የሚገኙት ሪያል ቤቲስ ደግሞ ያሳለፈውን ድንቅ አቋም ተከትሎ አሁንም ይህንን ተጫዋች በቡድናቸው ውስጥ ማቆየት እንደሚፈልጉ የሚያሳዩ ዘገባዎች እየወጡ ይገኛሉ። ና የተጫዋቹ አሁንም በሪያል ቤቲስ ፍላጎት ውስጥ ያለ ተጫዋች እንደሆነ ይነገራል። ና ምናልባት ማንቸስተር ሰናይትሮች ይህንን ተጫዋች አሳልፈው ለሪያል ቤቲስ ሊሰጡ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው ቼልሲን የተመለከቱ መረጃዎችን ደግሞ እናንሳ። ሊያም ዴላፔ ቋሚነት ቦታ አልተሰጠውም ብሏል ኤንዞ ማሬስካ። የቻልሲ ዋና አሰልጣኝ የንሶ ማሬስካ አዲሱ ፈራሚ ሊያም ዴላፕ በቡድን ውስጥ የተረጋገጠ የቋሚነት ቦታ እንደሌለው ገልጿል። ዴላፕ የቸልሲ ቋሚ ተሰላፊ አጥቂ እንደሚሆን ማረጋገጫ አልተሰጠውም ያሉት ማሬስካም በዛሬው የክለቦች የዓለም ዋንጫ ላይም እንደሚሰለፍ አላረጋገጡ። የትኛውም ተጫዋች ሲመጣ ቋሚ እንደሚሆን አልተናገርንም ያሉት አሰልጣኙ መልእክቱ ግልጽ ነው፣ ጠንክረ መስራት ከሌሎች መሻልና ቋሚ መሆን ይቻላል ሲልም ጭምር ነው የተናገረው። አሰልጣኙ አክለውም ሊያም ዴላፕ በቀጣይ የእንግሊዝ ብሔራዊ ቡድን ቋሚ አጥቂ መሆን ይችላል በማለትም ያላቸውን ተስፋ ተናግረዋል። ቸልሲ ዛሬ ምሽት አራት ሰዓት ሲል የዓለም ክለቦች ዋንጫ የመጀመሪያ ተጫዋታቸውን ከሎስ አንጀለስ ጋር የሚያደርጉ ነው የሚሆነው። ማሬስካ እንግዲህ ይናገራል። ጄደን ሳንቾ ከእኛ ጋር ስለሌለም የእሱ ቦታን መስተካከል አለበት። ትክክለኛ የክንፍ ተጫዋች ኖኒ ማዱዌኬ፣ ፔድሮ ኔቶ ና ታይሪክ ጆርጅ ብቻ ናቸው። ስለዚህ አዲስ ነገር ሊፈጠር ይችላል ሲሉም የተናገሩት ተጫዋቾች ወደ ኮብሃም ሲመለሱ ስሜታቸው እንደ ቅድመ ውድድር አመት ነበር፣ አዳዲስ ተጫዋቾች ያሉ። ለተጫዋቾቹ ዋናው መልእክት የነበረው ግን ጓዶች ይህ የቅድመ ውድድር አመት አይደለም ትልቅ ውድድር ነው የሚል ሀሳብን ሰጥቻችኋለሁ። ሳንቼዝ ቁጥር አንድ ዮርጌን ሼን ደግሞ ቁጥር ሁለት በረኞቻችን ናቸው። ማይክ ፔደርሰንም የምናየው ይሆናል። ሜዲዮንም እንዲሁ የሌላ ክለብ ግብ ጠባቂ ነውና ስለ እሱ ማውራት ደግሞ አልፈልግም ብለዋል። በእርግጠኝነት ተጫዋቾችን እየቀያየርን እናጫወታለን። በዚህ ሙቀት ሁሌም ተመሳሳይ ተጫዋቾች ጋር መጫወት አይቻልም ሲልም የተናገረው ዛሬ ምሽት ጨዋታዎች ያደርጋሉ። ቼልሲ የእንግሊዙ ቡድን ከአሜሪካው ሎስ አንጀለስ ጋር ነው ጨዋታውን የሚያደርገው። እንግዲህ ካለፉት ዘጠኝ ጨዋታዎች ስምንቱን አሸንፈዋል። ቼልሲ በምርጥ አቋም ላይ ነው የሚገኘው። ቁልፍ ተጫዋቾቹ ኮል ፓልመር ከፍተኛ ጎል አስቆጣሪው እንደሆነ ይታወቃል። ኤንዞ ፈርናንዴዝና ሞይስ ካይሴሮም የዚህ ቡድን እንግዲህ የጀርባ አጥንት ናቸው። አጨዋቱ እንግዲህ በኳስ ይዞታ ላይ እየተመሰረተ ከፍተኛ ፕረስና ጠንካራ የመሀል ሜዳ እንዳላቸውም ጭምር ይነገራል። በኳስ ቁጥጥርና ጨዋታውን በመቆጣጠር ደግሞ አብዛኛው ጨዋታዎች ላይ ሰፊ እድሎች እንዳሉት ነው የሚነገረው። ቸልሲም በአንጻሩ የዛሬው ተጋጣሚያቸው ሎስ አንጀለስ ቡድን ነው እንግዲህ የቀደመው የ እንግዲህ የአርሰናል ተጫዋች እንዲሁ ቸልሲም ተጫዋች የነበረው ኦሊቪየ ዡሩ በዚህ ቡድን ውስጥ ይገኛል። ባለፉት አስር ግጥሚያዎች ያልተሸነፉም አጫወት ስታይላቸው ፈጣን መልሶ ማጥቃት አካላዊ የአማካይ ክፍሎችም እንዳሏቸው ጭምር ነው የሚነገረው ተጠባቂ ነገሮች ያለው በዛሬው ጨዋታ ላይ እንግዲህ በርካቶች የሚጠብቁት ጨዋታ እንደሆነም እየተገለጸ ይገኛል። ቸልሲ ምናልባት እንግዲህ ይህንን ጨዋታ በተለያዩ ፎርሜሽኖችና በተለያዩ ተጫዋቾች ሊጀምሩት እንደሚችሉ ጭምር ነው እየተገለጸ የሚገኘው እንግዲህ የእንግሊዙ ክለብ ቸልሲ ከአሜሪካው ክለብ ሎስ አንጀለስ ጋር ጨዋታውን የሚያደርግ ነው የሚሆነው። ኤንዞ ማሬስካ ከሳንቾ ጋር እንዲሁ ደግሞ ከሳንቾና ጉዳት ላይ ከነበረው ዌስሊ ፎፋና ውጭ አሁን ላይ የተመረጡ ተጫዋቾች በተጠናቀቀው የውድድር ዓመት አብረውን የነበሩ ናቸው። ይህንን ቡድን ለመምረጥም አልተቸገርኩም ብለዋል። የትኛውንም ተጫዋች አንተ ቋሚ ተሰላፊ ነህ አልልም። በደንብ ጠንክሮ የሰራ ተጫዋች ብቻ ነው ቋሚ የሚሆነው ሲሉ የሚናገራሉ። ዴላፕ ጋር ስንወያይ ቋሚ ትሆናል አላልኩትም ካለው ዘጠኝ ቁጥር የተሻለ ነገር ካደረክ ቋሚ ትሆናለህ የሚል ውይይትን ያደረግ ነው ብለዋል። ለተጫዋቾች ኮንፈረንስ ሊግ ዋንጫን ለማሸነፍ ያደረጉት አይነት ቁርጠኝነት ማሳየት እንዳለባቸው፣ ካልሆነ ግን በውድድሩ መቆየት እንደማንችል ነግሬያቸዋለሁ። የኮንፈረንስ ሊግን ማሸነፍ በጣም ጥሩ ነው። በራሴ መተማመን ስሜታችንን ከበፊቱ ይጨምረዋል። ነገር ግን ያ በተጠናቀቀው የውድድር ዓመት ያሳከነው ነው። አሁን ደግሞ የምንችለውን ሰጥተን አላማችን ላይ ለመድረስም የተቻለንን ሁሉ እናደርጋለን ሲልም ጭምር ነው ሞይስ ካይሴዶን አሰልጣኝ ኤንዞ ማሬስካ ሀሳባቸውን እየሰጡ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። በርናርዶ ሲልቫ በሚመጣው ሲዝንም በማንቸስተር ሲቲ ቤት ሊቆይ እንደሚችል እየተገለጸ ነው። ነገር ግን በርካታ ዝውውር ዘገባዎች እንደሚያሳዩት ከሆነ የተጫዋች በዚህ ክረምት ይለቃል ተብሎ ሲጠበቅ የነበረ ተጫዋች ነው ነገር ግን አሁንም በዚህ ክለብ ሊቆይ የሚችልበት እድል እንዳለ የሚያሳዩ ዘገባዎች በስፋት እየወጡ ይገኛሉ ተጫዋቹ አሁንም በማንቸስተር ሲቲ በቀጣይ የውድድር ዓመት ልንመለከት የምንችልበት እድል ሰፊ ነው ናፖሊ ከኬቨን ደብሮይና ፊርማ በኋላ ጃክ ግሪሊሽን ለማስፈረም እንደሚንቀሳቀሱ እየተዘገበ ይገኛል ናፖሊ ግሪሊሽን ከ40 ሚሊዮን እስከ 45 ሚሊዮን ከፍለው እንግዲህ እንደሚያገኙትም እምነቱ እንዳላቸው ጭምር ነው እየተገለጸም የሚገኘው የሪያል ማድሪድ ጉዳዮችንም በዚሁ እናንሳ የሪያል ማድሪድ ምንጮች እንዳረጋገጡት ሻቪ አሎንዞ ለተጫዋቾች አንድ መልእክት በግልጽ ተናግሯል። የማይሩጥና ጥረት የማያደርግ ተጫዋች አይጫወትም ሲል ነው ሻቪ አሎንዞ የተናገረው። ሻቪ አሎንዞ ለአጥቂዎቹ ያስተላለፈው መልእክትም እንደ ተከላካዮች መሮጥ ላይጠበቅባቸው ይችላል፣ ነገር ግን የተቃራኒ ተከላካይን ያለማቋረጥ መጫን ግን አለባቸው። ከዚህ በተጨማሪም ሻቪ አሎንዞ ለተጫዋቾቹ ለእያንዳንዱ ኳስ መሮጥ እንዳለባቸው ተናግሯል። ተቃራኒ ቡድን ጎል እንዲሰጡ እና ኳሱን እንዲሰጡ ደግሞ መጠበቅ የለብም፣ ለእያንዳንዱ ኳስ መሮጥ ይኖርባል ሲልም ጭምር ነው ሻቪ አሎንሶ ለተጫዋቾቹም ግልጽ መልእክትን ያስተላለፈው። በዚህ የዓለም ክለቦች ዋንጫ ላይ ከሚጠበቁ ቡድኖች መካከል አንደኛው ነው የሻቪ አሎንሶ ቡድን ሪያል ማድሪድ እና በርካቶች ይጠብቁታል። ሌላኛው ከዓለም ክለቦች ዋንጫ ጋር በተያያዘ የምናነሳው ጉዳይ ብራዚላዊው የፍሎሚኔንሴ ግብ ጠባቂ የሆነው ፋቢዮ በክለቦች የዓለም ዋንጫ ውድድር የሚካፈል በእድሜ ትልቁ ተጫዋች ይሆናል። ቡድኑ በቁጥር አንድ ግብ ጠባቂነት እያገለገለ የሚገኘው ፋቢዮ አሁን ላይ 44 ዓመት ከ260 ቀኑ ነው። ግብ ጠባቂው በእግር ኳስ ህይወቱ 1375 ጨዋታዎችን ሲያደርግ በዓለም አቀፍ ደረጃ ደግሞ ብዙ ጨዋታ በማድረግ ሁለተኛ ደረጃ ላይ ተቀምጧል። ፋቢዮ የክለቡ የፍሎሚኔንሴ የማይነካ የመጀመሪያ ተመራጭ ግብ ጠባቂ ሲሆን አሁንም እንግዲህ ቢሆን ብራዚል ውስጥ ካሉ ምርጥ ግብ ጠባቂዎች አንደኛው ነው። ግብ ጠባቂው በመጪው መስከረም ወር 45 ዓመት የሚሞላው ሲሆን በቅርቡ እስከ 2026 ድረስ መጨረሻ ድረስም የሚያቆየውን ውል ፈርመዋል። ፍሎሚኔንሴ የክለቦች ዓለም ዋንጫ ውድድር ዛሬ ነገ ምሽት ነው ከቦሪሲያ ዶርትመንድ ጋር እንደሚያደርግ ወጣ ላቸው መርሃ ግብር የሚያሳየው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ስላላችሁ እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆያሁኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ምሽ ምሽት እንደሆነላችሁም ነው በአክብሮት የምመኘው ነው በአክብሮት